ወንበር ያፍቶ ስትገቢ እንትን አድርጎ እኔ አንቺ እንደዛ አንቺ የሚመችሽ ምናምን የገላምጥሽ ምናምን ከሆነ እናቱ የሚመችሽ የገላምጥሽ እኔ የመችሽ እኔ አንቺ ጋር ኮ ችግር የለብኝ እያልኩሽ አሉሽ። እኔ ግን አይመችኝ ሰው ቪት የሚያዋረደኝ ምናምን ወንድ ኩራቱ ምናምን ብዬ ምናምን ግርማ መጎሱ ግርማ መጎሱ እንደዚህ ሳይሆን ለወንድምነት ነው። ወይኔ እኮ እሱ እኮ ግርማ ልዴ ለኔማ እንዴ እንትን እኮ አሉ በጣም ንጉስ ቴድሮስ ወዳቸው ምን አሉ እሳቸው ምናገ ቴድሮስ የምንወደው በምድ አንደኛው ምንድን ነው ያለው? ምታስፈታኝ ቅንትን እኮ አለ ሲ ግጥሙን አምጡልኝ አምጡልኝ። ግጥሙ እንግዲህ ሲያንቀጠቅጣቸዋል፣ ሚስቱ ግን ታንቀጠቅጠዋለች። ተሰ ዳ ቤትዬ ምን አልሽ አንቺ የስ ቤትዬ እንዴ እንሰማለን እንዴ? ዳ እሺ፣ ሁላችሁም በፖዘቲቭ አንዴ አንዴ እንትን እንበለው፣ አንዴ አንዴ ሁላችሁ ፍቅርን ምን እናርግላት መሰላችሁ? የፍቅርን ሀሜት ቲዩብ ነው ያለሽ፣ ፍቅርዬ ሀሜት ነው። አንቺሽ ይመችሽ። እሚ እኔ እንዳታሚኝ ሀሜት ቲዩብን ሰብስክራይብ አድርጉላት በናታችሁ። ከስንት በ ከመቶ ስልሳ ሰባት በ እኔ ፖዚቲቭ እኛ አረግሻለሁ፣ ችግር የለም ሀሜት ቲዩብ ብላችሁ እንትን ላይ ነው ዩቲዩብ ላይ ነው እናደርግሻለን። አይዞሽ እናቴ ምን ችግር አለው ደግሞ፣ ግን ምንም ችግር የለው። ሰብስክራይብ እንዲያደርጉ በተቻለኝ እንዲህ ስገባ ምናምን አስታውሺኝ፣ እንትልሻለሁ፣ ችግር የለም አሁን ከዚህ ወደ ዩቲዩብ ሲሄዱ እንዳይረሱት ነው። የቲክቶክ እኮ ትሬንድ ያለው ሰው ከባዱ፣ ከባዱ ትሬንድ ያለው እዚህ ነው። ከባዱ የምሬ ነው። ወደ አሁኑ እዚህ ይመጣል። እኔ ቤት ትክክል ነው ይላል፣ ጨልቶ ቤት ትክክል ነው ይላል፣ ገረሞ ቤት ትክክል ነው ይላል፣ ሞጣ ጋሄሮ ትክክል ነው ይላል። ትክክል ነው ሲል ያመሻል። ይው ትክክል ነው እያለ የሚገባ አለ። እዚህ ግን ጋ ይበትናል። አማን ቤታዮ ጋ ይበትናል። ጥሩልኛ እና ኤልሻዳይ ጋ ይበትናል። ኤልሻዳይ ልክን ይሽላል። ቤታዮ ልክን ይሽላል። የዞረ ልክ ነው፣ ልክ ነው፣ ልክ ነው የሚል እኮ ነው ያለው። የፌስቡክ ይለያል። ፌስቡክ ጎራ ነው ያንተ ጎራ ሌላ ነው የእንትና ጎራ የዚህ ግን በቃ እንደ ሙዱ ነው። ስክሮል ሲያደርግ ልክ ነው ይላል። ስክሮል ሲያደርግ ልክ ነው ለዚህ ከዚህ ወደዛ ካሜት ለመሄድ ይከብድሻል እንጂ ከዛ የሚያገኘውን አሪፍ ነበረ ቢሆንልሽ። እንጂ እኔ እራሴ ቃል ገባለሁ፣ አረግሻለሁ። ችግር የለም ደግሞ አሁን አረግሻለሁ። ሀሴት ሌላ ቃል በተግባር ነው ደግሞ ፎሎ ለማድረግ የወርቅ ዋጋ እዛው ላይ ነው ሀያ አራት ካራት መቶ ሰላሳ ስምንት ከሰላሳ ሦስት መቶ ሰላሳ አምስት ስምንት እንያዘው ሀያ አራት ካራት ሀያ ሦስት ካራት አ ሀያ ሁለት ካራት መቶ ሀያ ስምንት ነው ዶላር ሀያ አንድ ካራት መቶ ሀያ ሁለት ነው። አስራስምንት ከአራት መቶ አምስት ነው። የወርቅና ወርቅ ጥያቄዎች ካላችሁ እንድም ማለቅ ትችላላችሁ። ፌቨን አልገባኝም። ምን ለማለት ነው? ሀሴት ነው ያልሺ? ይሰሌት ሐሜት ነው ሐሴት ጠር ሐሜት ሐሜት ቲዮ አመቱ 67 ያለው ይላችሁ የተግባር ሰው ስትሆን እንዲህ ነው። ይሄ አሁን ለእሷ በጣም ትልቅ ነው። የኔ አንድ ማድረግ ይሄ ነው ያላት። አያችሁት? ሐሜት አያችሁት? ሰብስክራይብ አደረኩ፣ ኤችኤንኤል አለቀቀ። ይሄ ለሷ ትልቅ ነገር ነው። አባቴ ሁሌ የምለው ነገር አለ ሬዲዮ ላይ የምለው ይሄን ነበር። እኔ ዲጀሉ ንሸሉ ንሸሉ ንሸሉ ሾሚ ሾሚ ላ በቃ ፕራክቲካል አድርገው እኔም ደስ ብሎኛል። ያሙዴን ኢነርጂን ምናምን አዝናና የሚችለው ምንድን ነው? ዝም አልተገረርም። ኤክስኪውዝ ሚ ይቻለም ፊፍቲ ፊፍቲ ነች። ትጠቅማለህ ትጠቀማለህ አይደል? ቪዲዮዎቼ ሼር ሲደረጉ ባይ ላይክ፣ ስራዎቼ ምናምን። አንዳንዴ እኮ አሁን በቀደም ልዬ እንኳን ደስ አለሽ ባዶ ላይ ምናምን ስትሉኝ በቃ ደስ ብሎኝ ሰገጥኩ። ተነስቼ ሰግጣለሁ። ደስ ብሎኝ አዝናናቸዋለሁ፣ ደንሳለሁ፣ ጨፍራለሁ። ኤነርጂዬም እንደ ቡስት ታደርጉታላችሁ። ኤነርጂዬም ቡስት ነው እንጂ በተፈጥሮ ኤነርጂዬ ካለ ምንም ተጽዕኖ ናቹራሊ ኤነርጂዬ በቃ እየጎመራ እየጎ እንደተዳፈነ ሳትጨረሽ የጎመራ መሄድ ነው። ኤነርጂ ይገባር ነው። ነገር ግን ይህ ኤነርጂ ምን ይፈልጋል? ልታዝናናው የምትችለው ሰው እኮ ይሆናል አይደል? ሲወድህ እንደሚወድህ ሲያሳይህ ሌላው ቢቀር እባክህ ላይክት ረ ደስ ብሎ እንደ ጠምዶ የያዘን ህዝብ ታዝናናዋለህ። እንደ እንደዚያ ማለት ነው። አለ የሆነ ኮንሰርት ሄደሃል። ዲጄ ኬ የሚባል ዲጄ ኤክስ የሚባል ሰው ማየት አይፈልግም ኮንሰርት ላይ ዲጄክስ ሲጀመር ሲጀምር ፕሮሞተሩም አይቀርም ዲጄክስ መድረክ ላይ ቆሞ ያጠመደውን ሰው ያዝናናል። እንዴ እኔ እኔ የምላችሁ ቤተሰብ፣ ስትገቡ ስትገቡ ስትገቡ ሽፎሎ ስታደርጉ ስታደርጉ ሳያችሁ አውቀዋለሁ። ሬዲዮ ላይ የነበረው ሙድ ነው ያው፣ ልየ ከመሆነ ተደርገዋለህ ነው፣ እሱ ነው። ከጨዋታው ሌላ ነገር የለውም። በቃ ዛሬ አርብ ነው፣ ፈዛቸዋል ማነው እሑድ ነው። ደከመኛ ያችሁ እንቅልፍ እንቅልፍ አለብኝ። እንለይ ዳውንደሬም አሁን ይጨርሳል ቴን ሚኒት እያለ ስለነበር አያቹ፣ አይኔ እኮ እራሱ አልቻልኩት፣ መግለጥ አልቻልኩ፣ አይኔ እራሱ መግለጥ አልቻልኩ። እንቅልፌ ትናንት ባዶናይ ላይ በቃ እኮ አበድን። አዎ ኢ ዋንት ቱ ጌት ሰም ሬስት። በጣም አመሰግናለሁ። እቤት ስለሆንኩኝ ቀን ላይ እገባለሁ። ዛሬ እኮ ነው በቃ ቀን ላይ እገባለሁ። ቢዝነሴ ነው ቀን ላይ ባጣጣፍ ይቻለኛ ለሪል ስቴት በጣም እንሄድበታለን። አሁን ለምን ለ2026 እየመጣ አይደል፣ የምናስረክባቸው ብዙ ቤቶች አሉ። አይን እያየ እየተረከበ ነው። የእኔ ፓርትነሮች ሪል ስቴት ላይ ስንት ዲል እንደዘጉ፣ በቀደም ሁለት ዲል ዘጉ። ልተናድጄ አብጄ ልሞት ነው እኔ እዚህ ከእናንተ ጋር ዳረቃለሁ እና ያው ዞሮ ዞሮ ለእንትናችን ነው። ግን ቢሆንም ፓርትነ እንፎቃከራለን። ቲምቲም አለ። ሰውን ሪል ስቴት የሚሄድበት አሁን በቀደሙ ለ ዲል ዘጉ። ትብብራቸው እኮ እንዴት ደስ እንደሚል መቻች ወዳችሁ አሉ። ቴንክ ዩ፣ አመሰግናለሁ። ቴንክ ዩ፣ ባይ ባ